ስሙት እንግዲህ ጉድ ስሙ። ጠቅላይ ሚኒስትሩን በሚመ ጉድ ስሙ። ያለን ግንዛቤ የተሳሳተ በጣም እብድ ናቸው፣ ደካማ ናቸው፣ ምናምን በጣም የተሳሳተ ከምንላቸው በተቃራኒ ነው። መሬት ላይ ያለው ሀቅ የሚያሳየው እሱ እሳቸውን ደካማ ካልክ፣ እውቀት አልባ ካልክ፣ እሳቸውን እብድ ካል ሌላው የፖለቲካ ልሂቅ ምን ሊባል የባህር በር ለኢትዮጵያ ያስፈልጋል፣ አጀንዳችን ሊሆን ይገባል ብሎ የብልጽግና መንግስት በመቀበሉ በጣም በጣም አመሰግናለሁ። ደስ ይለኛል። አጨበጭ በለታል። ዛሬ በሆነም ምክንያት የባህር በር ጥያቄ ጥያቄያችን ሊሆን ይገባል፣ አጀንዳችን ሊሆን ይገባል ብሎ ይሄ መንግስት መቀበሉን ቅንጣት ያህል አልቃወም። ይኸው ነው እንግዲህ፣ ደስ ይለኛል። ቁጥር አንድ ባለፈው የዛሬ ሶስት ቀን አካባቢ ቪዲዮ ሰረቸላቸዋለሁ። አሁን ደግሞ ይሄ ቁጥር ሁለት ነው ይቀጥላል። ቁጥር አራት አምስት ስድስት እያለ ይቀጥላል። ገቢ አቶ ልደቱ ገቢ ሆኗል። ወደ ብልጽግና፣ ወደ ኢትዮጵያን መጠበቅ፣ ወደ እኛ ለሀገራችን የምንታገል መሪያችንን የምንደግፍ ሲሰራ እንጂ ሲያሾፍ ሲሰራ እንጂ ሲሰርቅ የማናየው ዶክተር አብይ አህመድ ነው። ሰባት ዓመት ሙሉ ማን ነው? ሀያ ሰባት ዓመት ሙሉ ስንሰረቅ፣ ስንሰደድ፣ ስንሰደብ፣ ስንታሰር፣ ስንሰደድ ሁሉ የነበርን ሰዎች ነን። የሰሩት አንዳሽ ነገር የለም። እንኳን ለእኛ ለትግራይ ሕዝብ ምንም ነገር አልሰሩለትም። ጭራሽ ችግር ሲመጣ ገቡለት እንጂ ሄዱ። ያለምንም ነገር አይናቸውን በጨማ በጨዋጥበው እዛ ሄዱ። አቶ ልደቱ እኮ ምን ስትል እንደነበረ ስለ ዶክተር አብይና ስለዚህ ሀገር መንግስት እኮ ምን ስትል እንደነበረ እኮ በደንብ እናውቃለን። ህዝቡ በደንብ ያኩ ያውቃል። ለጸብ ጫሪነት ካልሆነ በስተቀር ወደ ለመጠየቃር የሄደው ዶክተር አብይ ጸብ ሊጭር ነ የሄደው። እኛ ምን ያስፈልገናል? አሁን በቅርብ ነው አመጣልሃሉ። ቪዲዮን ቪዲዮ ለምስክርነት ለማስረጃ ስትል ነበረ ያ ቴድሮስ ጋዜጠኛ ቴድሮስ የሚባለው የሚለውን ሰምታችኋል። አቶ ልደቱ ግን በጣም በሚደንቅ ሁኔታ እስከ ማጨብጨብ ድረስ በቃ ትክክል የሰራው አብይ አህመድ እያለን ያለው ሲገለጥልህ እንደዚህ ነው። ስትረዳው እንደዚህ ነው። ይኸው የሰራው በአይን ይታያላ። እንግዲህ በአይን የሚታየውን ነገር ምን ታደረገው? ትበላው? ትውጠው? ተቃዋሚ እዚህ ቲክቶክ ላይ ያለ በሙሉ ትውጠው። አብይን የምጠላ እንኳን አብይን ቀርቶ ግለሰብ ችግር ሲደርስበት ራሱ ወንድሜ ብለህ የምትቋቋም ሰውዬ አይደለህም። አንተ እማታውቀውን ሰውዬ ዶክተር አብይን እንደዚህ በዚህ መጠን በዚህን ያህል የምጠላው ከሆነ አንተ ችግር አለብህ። ምክንያቱም ሰውየው ሰርቶ እያሳየ ነ እያሳየ ነው እያሳየ ነ ሰርቶ ምድር ላይ ያለው እኮ እየመሰከረ ነው። እሱ እኮ አስር ጊዜ እኮ ሚዲያ ላይ በቴሌቪዥን መስኮት እየወጣኩ የተናገረው አንዳች ነገር የለም እኮ እያሳየ ነው ይኸው የሚቀጥለው መጀመሪያ ገብቷል። ያኛው ቴዎድሮስ የሚባለው ጋዜጠኛው ቀጥሎ ደግሞ ልደቱ ገባ። ይቀጥላል፣ ሁሉም ይቀጥላል። ምክንያቱም እውነታው ይሄ ነው፣ እውነታው ይሄ ነው። የምንታገለው እኮ ዩቲዩብ ላይም ምንም ላይ ባለን አቅም ሶሻል ሚዲያ ላይ እኮ የምናውረው የምንለፈልፈው እኮ የሚታይ ነገር ስላለ ነው። አጠገቡ እኮ ነው ያለ፣ ነው የት ያልኩ መሰላችሁ? አንድ ነገር አልፈራም። ተናግሬ ነው አጠገቡ ነው ያለሁት። ምክንያቱም የሚሰራውን ነገር እያየሁ ነው። ሰርቆ አያቅም እንደውም ጭራሽ መጽሐፍ ባለቤቱም እሱም እየሸጡ በራሳቸው ገንዘብ እጅግ ብዙ ትምህርት ቤት በየክፍለ አገሩ ሰርተዋል። ይህ እንኳን ለእህቶቻችንና ለወንድሞቻችን መሆኑን እያወቃችሁ እንኳን እንደው ፈጣሪን ፈርታችሁ እንኳን አታመሰግኑ። በጣም ያሳዝናል። ይቀጥላል፣ ገቢ ይቀጥላል፣ ገቢ። አመሰግናለሁ።